ሰላም፣ ፍሬህይወት ዮሐንስ ነኝ። ህዳር 6 2018 ዓ ም በአፍሪካ ቀንድ የተከሰቱ አበይት ተግባራትን በተለይም ደግሞ በኢትዮጵያና በኤርትራ መካከል ምን ተከሰተ የሚለውን በዝርዝር ይዤላችሁ ቀርብ። ያለው የዩትዩብ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ካላችሁ የደውል ምልክቷን በመጫን ቻናሌን ሰብስክራይብ እንድታደርጉ እየጋበዝኳችሁ፣ ሰብስክራይብ አድርጋችሁ ቤተሰብ የሆናችሁ ደግሞ ይህ መረጃ ለሌሎች እንዲደርስ ላይክ እና ሼር እንድታደርጉ ጋበዝኳችሁ። በዛሬው ቆይታችን ሶስት አበይት ተግባሮች ላይ እንዲሁም ደግሞ ሶስት አበይት እውነቶች ላይ ላይ በሰፊው የምንወያየው ይሆናል። የመጀመሪያ የሚሆነው በሆርን ሪቪው ቲንክ ታንክ በአዲስ አበባ ዩኒቨርሲቲ የተካሄደው የአፍሪካ ቀንድ የፖሊሲ ውይይትን በተመለከተ በነበረው የውይይት መድረክ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ ያስተላለፉት መልእክት እና በኤርትራ መንግስት ባለስልጣናት ዘንድ የተፈጠረውን እጅግ መደናገጥ እንዲሁም ደግሞ የኤርትራ መንግስት ባለስልጣናት ለኢትዮጵያ የሰጡትን ምላሽ በተመለከተ አጠር ያለ ትንታኔ ይዤላችሁ ቀርቤያለሁ። ሁለተኛው የ ኢሳያስ አፈወርቄ እና የ1994 የኢትዮጵያ ህገ መንግስትን በተመለከተ በሁለቱ መካከል ያለው ቁርኝት እና የኤርትራ መንግስት አጠቃላይ ጣልቃ ገብነት እንዲሁም ደግሞ የኤርትራ ፕሬዚዳንት ኢሳያስ አፈወርቄ ከዓመታት በፊት ይፋ ያወጡትን ሚስጥር በተመለከተ ጥልቅ ትንተና ይዘላችሁ መጥቻለሁ። ሶስተኛ እና የመጨረሻው ግብጽ በአባይ ውሃ ላይ ያላት ፍላጎትን ተከትሎ የተለያዩ ሜጋ ፕሮጀክቶቿን አገሩ ላይ የሚገኙ ትልልቅ ኢንቨስትመንት እንዲሁም ደግሞ የሚዲያ ተቋማትን ጭምር በአባይ ውሃ ላይ መነሻ አድርጋ ስያሜን ሰጥታቸው ቆይታለች። ከነዚህ መካከልም በግብጽ ላይ የሚገኘው የናይል ቴሌቪዥን ጣቢያ ስያሜው ተቀይሯል። ያንንም ተከትሎ በግብጽ ከፍተኛ የሆነ ተቃውሞ ተነስቷል። እነዚህ ሶስት አበይት ነጥቦችን በዝርዝር ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የመጀመሪያው አጀንዳችን ሆርን ሪቪው ቲንክ ታንክ በአዲስ አበባ ዩኒቨርሲቲ በአፍሪካ ቀንድ ላይ የፖሊሲ ፎረም በማለት ባዘጋጀው የውይይት መድረክ ላይ የተገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ ያስተላለፉት መልእክት የኢትዮጵያን አጠቃላይ የቀይ ባህር ፍላጎት፣ የአሰብ ወደብ የባለቤትነት ጥያቄ እና የኤርትራ መንግስት በኢትዮጵያ ያለውን የጣልቃ ገብነት ፍላጎትን በሰፊው ያብራራ ከመሆኑን በተጨማሪ የኤርትራ መንግስት ባለስልጣናት አቅደውት እየተንቀሳቀሱበት ያለውን ሚስጥራዊ እንቅስቃሴያቸውን ጭምር ያጋለጠ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ ላይ እንደገለጹት ከሆነ ኤርትራ የኢሳያስ ዶክትሪን የሚባል ፖሊሲን ጭምር በመከተል ነው በኢትዮጵያ ውስጥ እየተንቀሳቀሰች የምትገኘው። ታዲያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ምን መልእክቶችን አስተላለፉ? ቁልፍ መልእክቶቹ የትኞቹ ነበሩ? የሚሉትን በዝርዝር ነግራቸዋለሁ። የመጀመሪያው ነገር አሰብ ወደብን በተመለከተ ዶክተር ጌዲዮን ጢሞቴዎስ ባስተላለፉት መልእክት ላይ ኢትዮጵያ ከኤርትራ መገንጠሏ በፊትም ሆነ ከኤርትራ ከተገነጠለች በኋላ ከፍተኛ ወጪ በማውጣት መዋለ ነዋያን ያፈሰሰችበት ወደብ እንደሆነ በመግለጽ ኢትዮጵያ ይህንን ኢንቨስትመንት ያወጣችበትን ወደብ ወደ ራሷ ማስመለስ እንዲሁም ደግሞ በታሪክ በጂኦግራፊያዊ አቀማመጥ በሌሎች በሌሎች መረጃዎች ጭምር የራሷ አካል የነበረውን ወደብ ወደ ራሷ የማስመለስ እቅድ ይዛ የመጀመሪያ ፍላጎቱ አድርጋ ግንባር ቀደም አጀንዳ አድርጋ አሁን ላይ የተንቀሳቀሰች መሆኑን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። አሰብ ወደብ ላይ እድሉን አግኝተው በቅርብ ጊዜ የሄዱ ጎብኚዎችን ጨምሮ የተለያዩ በአሰብ ወደብ ላይ የነበሩ ሰዎች እንደጠየኳቸውና እንደነገሩኝ ከሆነ አሰብ ወደብ ላይ ከዛሬ ሶስት አስርት ዓመታት በፊት የነበሩ የልማት ስራዎች ብቻ አሁንም ድረስ እንዳሉ እና አሰብ ወደብ እጅግ ያረጀች ወይም ደግሞ የተዳከመች የተቀዛቀዘች ከተማ እየሆነች መምጣቷን ጭምር ነው የሚገልጹት። በወቅቱ በነገራችን ላይ የአሰብ ወደብና የአሰብ ወደብ ከተማ በአፍሪካ ቀንድ ከሚገኙ እጅግ ዘመናዊ ወደቦች እንዲሁም ደግሞ ከፍተኛ የሆነ የንግድ እንቅስቃሴ የሚደረግባቸው የልማት እንቅስቃሴ የሚደረግባቸው ወደቦች መካከል በግንባር ቀደምትነት የሚቀመጥ ወደብና የወደብ ከተማ እንደነበረም ነው የሚገለጸው። ዛሬ ላይ የሞንባሳ ወደብ ብናየው፣ የሞንባሳ ወደብ የዕለት ዕለት እንቅስቃሴው እጅግ ከፍተኛ የሆኑ በተለያዩ ጊዜያት ዘመናዊነት እየታከለባ ያለባቸው እንቅስቃሴያቸውም እየጨመር የመጡ የወደብ ከተሞች ናቸው። ኤርትራ ግን ከኢትዮጵያ ከተገነጠለች በኋላ የኤርትራ መንግስት ልማት ላይ እንዲሁም ደግሞ የልማት ፖሊሲ የኢኮኖሚ ፖሊሲ ላይ ካሉበት ውስንነቶች አንጻር የአሰብ ወደብ ላይ ምንም አይነት የልማት እንቅስቃሴ አለመደረጉና አሰብ እንዲሁም አቧራ የለበሰች በመደርደሪያ ላይ ረጅም ጊዜ ሳይነበብ እንደቆየ መጽሐፍ አቧራን የለበሰች ከተማ መስላ እንደ አሮጌ የሆነ አሮጌ ጨርቅ አይነት ነገር ምሳሌ እያደረጉ ነው የሚናገሩት። እና አሰብ ወደብ ላይ ኢትዮጵያ ከፍተኛ የሆነ ወጪ በማውጣት ኢንቨስት አድርጋለች። ያንን ደግሞ ታሪካዊ ባለቤትነቷን ጭምር በማረጋገጥ አሰብ ወደብን ዳገም ወደ ቤቷ የማስመለስ አቋማ ወይም ደግሞ አሰብ ወደብን ቀዳሚ አጀንዳ አድርጋ እየተንቀሳቀሰች መሆኑን የሚገልጹ መረጃዎችን ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ታዲያ ዶክተር ጌዲዮን ጢሞቴዎስ በአሰብ ወደብ ምክንያት በኢትዮጵያና በኤርትራ መካከል የሚፈጠረውን ውጥረት ተከትሎ ኢትዮጵያ አሁንም ቢሆን በዲፕሎማሲ በንግግር በማስረጃና በመረጃ የተደገፈ ውይይትን በማድረግ ጭምር ወደብን በእጇ ለማስገባትና ለማስመለስ ከፍተኛ ጥረት እንደምታደርግ ነው ዶክተር ጌዲዮን ጢሞቴዎስ የገለጹት። የመጀመሪያው አጀንዳ ያሰቡ ወደብ ነበረ። ይህንን በተመለከተ ዶክተር ጌዲዮን ጢሞቴዎስ ይህንን መልዕክት አስተላልፏል። ሁለተኛ አጀንዳ ደግሞ ኢትዮጵያ ከኤርትራ መንግስት የሚደርስባትን ጥቃትና ትንኮሳን ተከትሎ ኢትዮጵያ እስካሁን የአጸፋ ምላሽ አልሰጠችም። የጦራዊ የአጸፋ ምላሽ አልሰጠችም። ባሳለፍነው ቀናትም የኤርትራ መንግስት የህዋት ቡድን ወይም ደግሞ ክንፍን በመጠቀም በአፋር ክልል ስድስት አካባቢዎች ላይ ጥቃት ፈጽሟል። ያንን ጥቃት ተከትሎም የኢትዮጵያ መንግስት በይፋ ይሄን ያል ምላሽ ሰጠች ሰጥቻለሁ ወይም ደግሞ የጦር ምላሽ አድርግ ያለው በማለት በመንግስት ደረጃ ኦፊሻል የተነገረ ነገር የለም። ታዲያ ኤርትራ በኢትዮጵያ የውስጥ ሰላም ላይ እያደረገች ያለችውን እንቃሴ እንዲሁም ደግሞ ጥቃት፣ ትንኮሳን ተከትሎ ኢትዮጵያ ለኤርትራ ታግሳ አልፋለች። ነገር ግን አሁን ላይ ኢትዮጵያ የአጸፋ ምላሽ ከመስጠት የምትታቀብበት ዘመን እንዳበቃ ወይም ደግሞ ሊያበቃ እንደሚችል ነው የውጭ ጉዳይ ሚኒስተሩ መልእክታቸውን ያስተላለፉት። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ መታቀቧ የሚያበቃበት ጊዜ ጊዜ ላይ እየደረሰች ነው። ደግሞ ኢትዮጵያ እየታቀበች የምትኖርበት ጊዜ ማብቂያ ገደብ እንዳለው እና የመረረ ቀን ደግሞ ነገሮች መስመር አልፈው የሄዱ ቀን ደግሞ ኢትዮጵያ እርምጃ ልትወስድ እንደምትችል መናገራቸውን ተከትሎ ነው የኤርትራ መንግስት ባለስልጣናት ይህንን አባባል በመቸርጎም ሌላ ትርጓሜ ሌላ መልክ በመስጠት ጭምር በራሳቸው አውድ ፈተውት ኢትዮጵያ በኤርትራ ላይ የጦርነት አዋጅን አውጃለች። ኢትዮጵያ ልትከበን ነው፣ ኢትዮጵያ ልትወረን ነው፣ የጦርነት ዘመቻ ልትከፍትብን ነው የሚሉ እንቅስቃሴዎችን ጭምር አሁን ላይ እያደረጉ የሚገኙት ይህንን በመሰረታዊነት አንስተዋል ዶክተር ጊዲዮን ጢሞቴዎስ። ከዚህም በተጨማሪ በኢትዮጵያና በኤርትራ መካከል ያለውን የሁለትዮሽ ግንኙነት በተመለከተ ዶክተር ጊዲዮን ጢሞቴዎስ እንደገለጹት ከሆነ የሁለቱ ሀገራት ግጭት ወይም ደግሞ ውጥረት የኢትዮጵያ የባህር በር ጥያቄ ወይም ደግሞ በኢትዮጵያና በኤርትራ መካከል ካለው የድንበር ጥያቄ ወይም ደግሞ የድንበር አካባቢ ላይ የሚነሱ ውጥረቶች ጋር ብቻ የሚቋጭ ሳይሆን ከዚህም የዘለለ እና ኤርትራ በኢትዮጵያ ላይ ያላት ከፍተኛ ፍላጎት መኖርን ተከትሎ ነው በማለት ጭምር ነው የኢትዮጵያ የውጭ ጉዳይ ሚኒስተር የገለጹት። ታዲያ የውጭ ጉዳይ ሚኒስተሩ በገለጹት ገለጻ ላይ የተለያዩ አስተያየቶችም እየተሰጡ ይገኛሉ። የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ እየገባ ነው የሚል አንድ ቡድን አለ። በሌላኛው ክንፍ ደግሞ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ እየገባ አይደለም የሚል ቡድን አለ። የኤርትራ መንግስት ባለስልጣናት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እየገባን አይደለም ብለዋል። ነገር ግን የውጭ ጉዳይ ሚኒስተሩ እጅግ በጣም የወደኩትን አንድ ሀሳብ አንስተዋል። የኢሳያስ ዶክትሪን በማለት ጭምር ነው የገለጹት። የኢሳያስ ዶክትሪን ምንድን ነው ብለው? የውጭ ጉዳይ ሚኒስተሩ እንዳስቀመጡት ከሆነ የኢትዮጵያን የውስጥ ሰላም ማወቅ፣ ኢትዮጵያን ማተራመስ እና በኢትዮጵያ የውስጥ ጉዳዮች ላይ ሰላምን እንዳይፈጠር፣ መረጋጋት እንዳይፈጠር በማድረግ የኤርትራን እንደ ሀገር የመቆየት ህልውናዋን የማስጠበቅ ዶክትሪን አላቸው ይህ ሊሆን የሚችለው ኤርትራ ኢትዮጵያ ሰላማን ካጣች ኢትዮጵያ መረጋጋት ካልቻለች ኢትዮጵያ በውስጥ ጉዳዮቿ ላይ ከተጠመደች ብቻ ነው ኤርትራ እንደ ሀገር መቀጠል የምትችለው የሚል ዶክትሪን በማውጣት ነው የኤርትራው ፕሬዚዳንት ኢሳያስ አፈወርቄ እየተንቀሳቀሱ የሚገኙት የሚል አስተያየታቸውን እንግዲህ የውጭ ጉዳይ ሚኒስተሩ አንጸባርቀዋል። የውጭ ጉዳይ ሚኒስተሩ ይህንን ሀሳብ ማንጸባረቃቸውን ተከትሎ የተለያዩ አስተያየት ሰጪዎች ማስተያየታቸውን እየሰጡ ይገኛሉ። ነገር ግን የኤርትራ መንግስት በኢትዮጵያ ላይ እያራመደ ያለው ሁከት መፍጠር፣ የውስጥ ጠላቶችን መፍጠር እንዲሁም ደግሞ በኢትዮጵያን የፌዴራል መንግስቱ ጋር አሁን ላይ ግጭት ላይ ያሉ አካላትን ጭምር ሰፖርት እያደረጉ የጦር መሳሪያ በማስታጠቅ የተለያዩ ድጋፎችን በመስጠት እያሰለጠኗቸው ያሉበት ሁኔታ ግን በእውነትም የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ወይም ደግሞ የኢሳያስ ዶክትሪን በሚል ደረጃ እየተቀመጠው ሀሳብ የኢትዮጵያን ሰላም በማወቅና ኢትዮጵያን ወደ መረጋጋት እንዳትገባ አድርጎ ኤርትራን እንደ ሀገር የማስቀጠል ሀሳባቸው በትክክል ተጨባጭ የሆነ ነገር መሆኑን የሚያሳይ ነው። ለምሳሌ የተለያዩ ዓለም አቀፍ ተቋማት እንዲሁም ሀያላን ሀገራት በተደጋጋሚ ለኤርትራው መንግስት የተለያዩ ማስጠንቀቂያዎችን ይሰጣሉ። ከሰብዓዊ መብት ጥሰቶች ጋር ተያይዘው እንዲሁም ደግሞ በሌሎች ሀገሮች ጣልቃ ገብነት ጋር ተያይዘውም የኤርትራው መንግስት በተደጋጋሚ የተለያዩ ማስጠንቀቂያዎች፣ ማሳሰቢያዎች ይሰጡታል። እነዚህ ሁሉ የመነጩት የኤርትራ መንግስት በሌሎች ሀገራት ውስጥ ጣልቃ ገብነትን በማንፀባረቅ እንደ ሀገር ሆኖ ለመቀጠል በአፍሪካ ቀጠና ላይ ደግሞ ውጥረትን በመፍጠር ጦርነትን በመፍጠር በጦርነ ላይ በሚተኮርበት ጊዜ ኤርትራን የሚመለከቱ አጀንዳዎች ተድበስብ ሰው ይቀራሉ የሚሉ እቅዶች ጭምር እንዳለው ነው እንግዲህ የተነገረው። ታዲያ የውጭ ጉዳይ ሚኒስተሩ የኢሳያስ ዶክትሪን በሚል ደረጃ ያስቀምጡትን ሀሳብ እጅግ ሳቢና የሚደገፍ አድርጌ ያቀርባለሁ። ሌላው የኤርትራ መንግስት መሰረታዊ ፍላጎት በማለት ደረጃ የኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ሀሳባቸውን አስቀምጠዋል። የመጀመሪያው ነገር አድርገው ያቀረቡት በኢትዮጵያ የውስጥ የፖለቲካ ጉዳዮች ላይ አቋም መያዝ ይፈልጋል የኤርትራ መንግስት በነገራችን ላይ ይህን ደግሞ ማሳያ የሆነው ነው። ከዓመታት በፊት በህዋት ቡድን እና በፌዴራል መንግስቱ መካከል በተፈጠረው ግጭት ተከትሎ የፕሪቶሪያው ስምምነት ከተፈጸመ በኋላ የተኩስ አቁም ተደርጓል። ነገር ግን የኤርትራ መንግስት አቋም በመያዝ ጭምር ህዋትን እየደገፈ ያለበት ሁኔታ የኤርትራ መንግስት በኢትዮጵያ የውስጥ የፖለቲካ ጉዳዮች ላይ አቋምን በመያዝ ጣልቃ ገብነቱን ከማረጋገጥን ባለፈ አቋም በመያዝ ደረጃ የፌዴራል መንግስት ህዋትን እያጠቃ ነው፣ የፌዴራል መንግስት በትግራይ ክልል ላይ ጫና እያሳደረ ነው፣ የፌዴራል መንግስት የፕሪቶሪያ ስምምነትን ጥሷል የሚል በአ ቋም ደረጃ በመያዝ ጭምር ነው የኤርትራ መንግስት አሁን ላይ እንቅስቃሴ እያደረግ ይላል። ሁለተኛው በኢትዮጵያ የውስጥ ጉዳዮች ላይ ሀሳብ የማቅረብ ከፍተኛ የሆነ ፍላጎት አላቸው። ሀሳብ ማቅረብ ሲባል በነገራችን ላይ የፖሊሲ ሀሳብ ብቻ ሳይሆን ኢትዮጵያ የምትመራበት አሁን ላይ በኢትዮጵያ ውስጥ ያለው አገዛዝ ለኤርትራ መንግስት ሀሳብን ተቀብሎ የኤርትራን ሀሳብ የማራመድ አቅም የለውም፣ ወይም ደግሞ ፍላጎት የለውም። ይህ የሆነበት ምክንያት አሁን ላይ ኢትዮጵያ እየተገዛችበት ያለችው አገዛዝ በውጭ ጣልቃ ገቦች በውጭ ኃይሎች የሚመራ ሳይሆን በሀገሪቱ ውስጥ ባለው አሁድ አማካኝነት ነው መንግስት ሀገሪቱን እያስተዳደረ ያለበት ሁኔታ። ይህ ደግሞ ለኤርትራ ምቹ ሁኔታን አልፈጠረለትም። የኤርትራው መንግስት ከዚህ በፊት በህዋት ስትመራ በነበረችበት ጊዜ ሀገሪቱ በሀገሪቱ የውስጥ ጉዳዮች ላይ ጭምር ጣልቃ በመግባት የሀገሪቱ እንዴት መመራት አለባት፣ የፖለቲካ ሁኔታው፣ የኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲውን ጭምር ሀሳብ በማቅረብ እና ይህ ሀሳብ መፈጸም አለበት፣ ኢትዮጵያ በዚህ በዚህ መልኩ መተዳደር አለባት የሚሉ ሀሳቦችን የማቅረብ ባህሪዎች ወይም ደግሞ ነበሩት። ያንን ደግሞ አሁን ላይ ማስቀጠል ይፈልጋል። የዛ ፍላጎት መኖር አለ። ሁለተኛው በንቃት የመሳተፍ ሀሳብ አላቸው። ይቅርታ ሁለተኛው አልኳችሁ፣ ሶስተኛው ነው በንቃት የመሳተፍ የምንላቸው በሀገሪቱ ላይ ያሉ አጠቃላይ እንቅስቃሴዎች ላይ ተሳታፊ የመሆን ፍላጎት አላቸው። ሲወሰን መሳተፍ፣ ነገሮች ሲቀየሩ መሳተፍ፣ ድምፃቸውን ማሰማት፣ የፖለቲካ ሪሻፍሉ ወይም ደግሞ የፖለቲካ ለውጡ ወይም ደግሞ የፖለቲካው መቀየር ላይ የሚቀየርበት አውድ ላይ ጭምር ራሳቸው በንቃት መሳተፍ ከፍተኛ ፍላጎት አላቸው። እነዚህ ሶስት መሰረታዊ የሆኑ ፍላጎቶች ናቸው። በኢትዮጵያና በኤርትራ መካከል ከድንበርና ከኢትዮጵያ የባህር በር ጥያቄ ወይም ደግሞ የአሰብ ወደብ ይገባኛል ጥያቄ በተጨማሪ በኤርትራና በኢትዮጵያ መካከል ግጭት እንዲቀሰቀስ ወይም ደግሞ የግጭት መፈጠሪያ አውድን ፈጥረው በእነዚህ ሶስት መሰረታዊ ፍላጎቶች አማካኝነት ነው ኤርትራና ኢትዮጵያ ውጥረት ውስጥ የገቡት በማለት ደረጃ ነው የኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ሀሳባቸውን ያስረዱት ማለት ነው። ይህንንም ተከትለው የኤርትራ መንግስት በኢትዮጵያ የውስጥ የፖለቲካ ጉዳዮች ላይ አቋም መያዝ ከሚለው ውጪ ሀሳብ የማቅረብና በንቃት በኢትዮጵያ ውስጥ የመሳተፍ እቅድ አለው የሚለው ላይ ቅድም በመጀመሪያ ላይ አጀንዳ አድርጌ ያቀረብኩላችሁ ጉዳይ ነበረ። ያም አጀንዳ ምንድን ነው? የኢሳያስ አፈወርቄ ከ1994ቱ የኢትዮጵያ ኮንስቲቲዩሽን ወይም ደግሞ ህገ መንግስት ጋር ያላቸው ግንኙነት ይህ በይፋ የኤርትራ በኢትዮጵያ የውስጥ ጉዳይ ላይ ሀሳብ የመስጠት እንዲሁም ደግሞ በቀጥታ የመሳተፍ ፍላጎትን የሚያንጸባርቅ ነው። ይህ የሆነበት ምክንያት በነገራችን ላይ ለረጅም ጊዜ ሚስጥር ሆኖ ቆይቷል። በኤርትራ ቲቪ ላይ የተላለፈ ኢንተርቪው ነው። ኢንተርቪው የተደረገው የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ፌብራሪ 17 ላይ በ2021 ዓ ም የኤአር ቲቪ የሚባለው የኤርትራ ብሔራዊ የቴሌቪዥን ጣቢያ ላይ ቀርበው የ1994ቱ 19 የኢትዮጵያ ህገ መንግስት ላይ በወቅቱ የሀገሪቱ መሪ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ለእኔ፣ ለኤርትራው ፕሬዚዳንት ኢሳያስ አፈወርቄ፣ በህገ መንግስቱ ዙሪያ ላይ ሀሳብ እንድሰጥ ጠይቀው ነበር። ሀሳቤን እንዳበረክት ወይም ደግሞ ህገ መንግስቱ ከመርቀቁ በፊት ሀሳብ በሀሳብ ደረጃ እንዲደግፋቸው ጥያቄ አቅርበውልኝ ነበረ የሚል ሀሳቦችን አውጥቷል። ይህም ደግሞ በኤርትራ ቴሌቪዥን ላይ ከተላለፈ በኋላ አሁን ላይ በኢትዮጵያና በኤርትራ መካከል ውጥረት መፈጠሩን ተከትሎ የተለያዩ ሚዲያዎች፣ ግለሰቦች ጭምር ያንን ኢንተርቪው እያወጡት ይገኛሉ። በነገራችን ላይ ቅድም እንደነገርኳችሁ ነው የኤርትራ መንግስት በህዋት ዘመን ላይ በኢትዮጵያ የውስጥ ጉዳይ ላይ ጭምር ጣልቃ በመግባት የመወሰን ሀሳብ የመስጠት ማንዴቱ ነበራቸው በትክክልም ያደርጉትም ነበረ። በኢትዮጵያ ጉዳዮች ላይ በጋራ ይሰሩ ነበር። ያ የሆነበት ምክንያት ህዋትና የሻቢያ መንግስት የአንድ ሳንቲም ሁለት ገጽታዎች ናቸው። በጋራ ነው የሚሰሩት፣ በጋራ ነው የሚወስኑት። ችግሩ የሚፈጠረው በሁለቱ መካከል ሲሰሩ አብሮ ነው የሚሰሩት። ፋይናሊ ግን ድሉን ላይክ ድላቸውን ለመያዝ ወይም ደግሞ የድል ሽሚያን ያለባቸው ልክ መጨረሻ ላይ ድል ለመያዝ ወይም ደግሞ ፓወር ለመቆጣጠር ሲሆን በሁለቱ ኃይሎች መካከል ያለው የሁለትዮሽ ግንኙነት ይላላና እንደ ጠላት ይተያያሉ፣ እርስ በርስም አይተማመኑም። ሶ በወቅቱ አገሪቱን ሲያስተዳድሩ የነበሩት ጠቅላይ ሚኒስትር መለስ ዘናዊ የኤርትራው ፕሬዚዳንት ኢሳያስ አፈወርቄ በ1994 የኢትዮጵያን ህገ መንግስት ከመጽደቁ በፊት ሀሳባቸውን እንዲሰጡ አስተያየታቸውን እንዲሰጡ መካተት ያለባቸው ነጥቦችን እንዲያካትቱ ጭምር እድል ሰጥተዋቸዋል። ያ የሆነበት ዋነኛው ምክንያት በሁለቱ ኃይሎች መካከል የሁለትዮሽ ስራ ስለነበረ ነው። ታዲያ የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ያንን እድል እንደተሰጣቸው እና በኢትዮጵያ ህገ መንግስት ላይ ራሳቸውን አሻራ እንዳሳረፉ ጭምር ነው በኤርትራ ሚዲያ ላይ በይፋ ቀርበው የተናገሩት። ያንን ለምደው ሁል ጊዜ አንድ አይነት ነገር ይመስላቸዋል ያለው የኢትዮጵያ መንግስት ከተቀየረ በኋላም በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ በመግባት ህገ መንግስት እስከ ማሻሻል መድረስ፣ በኢትዮጵያ የሚወሰኑ አገራዊ ውሳኔዎች እንዲሁም ደግሞ ሊወሰኑ የሚወጡ ፖሊሲዎች ላይ ጭምር አስተያየት ለመስጠት ከፍተኛ ፍላጎት ያላቸው ጣልቃ ለመግባትም ጭምር ዳዴ እያሉ ያሉበት ሁኔታ የተፈጠረው በዛ አማካኝነት ነው። ታዲያ በወቅቱ የነበረው የህወሓት መንግስት ከኤርትራ ጋር በጋራ ይሰራ ነበር። ኢብን ሌላው ቢቀር ዛሬ ለኢትዮጵያ ከሶስት አስርት ዓመታት በኋላ እንደ ትውልድ ጥያቄ አድርጋ እያነሳች ያለችው የአሰብ ወደብ ጉዳይ እንኳን በወቅቱ በነበሩ መሪዎች አማካኝነት ለእኛ ከኢትዮጵያውያን ከሚሰጠን ጥቅም ይልቅ ለእነሱ ይጠቅማቸዋል በማለት ነበር ጠቅላይ ሚኒስትር መለስ ዜናዊ እንግዲህ አሰብ ወደብን ለኤርትራ አሳልፈው የሰጡት። የዚህ ደረጃ መተማመን የነበራቸው እርስ በርሳቸው ኮሚትመንታቸው በጣም ጠንካራ እርስ በርሳቸው ተዋደው ተከባብረው የሚኖሩ የሚመስሉ ነገር ግን ደግሞ መጨረሻ ላይ ድል ሲመጣ ሁለቱ የሚጋጩና የሚለያዩ መሪዎች ናቸው። ስለዚህ በኢትዮጵያ ህገ መንግስት ላይ አስተያየት እስከ መስጠት ድረስ ህዋት ለኤርትራው ፕሬዚዳንት ኢሳያስ አፈወርቄ እድልን ይሰጣቸው ነበር። በኢትዮጵያ ውስጥ ጉዳይ ላይ ገብተው የራሳቸውን ሀሳብ ያንጸባርቁ ነበር፣ አስተያየታቸውን ይሰጡ ነበር። ያንን ለማንጸባረቅ አሁን ላይ ፍላጎት አላቸው። በኢትዮጵያ ውስጥ ጉዳይ ላይ ጣልቃ መግባት ይፈልጋሉ። በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ለመግባት ግን አሁን ላይ ያለው መንግስት ዲሞክራሲን የተለማ መደ በህገ መንግስቱ መሰረት በህዝብ ምርጫ የመጣ መንግስት ነው። በትግል የመጣ አይደለም፣ ወይም ደግሞ እርስ በርስ በጓደኛ ማቾች ወይም ደግሞ በደቦ ምርጫ የመጣ ሳይሆን ህገ መንግስታዊ ስርዓቱን ተከትሎ በህጋዊ ምርጫ አማካኝነት ሀገሪቱን እያስተዳደረ ያለ መንግስት ነው። እነዚህ አይነት መንግስት ደግሞ በእንደዚህ አይነት መንገድ አገር እየመራ ያለ መንግስት ደግሞ የሌሎች የውጭ ሀገራትን ጣልቃ ገብነትን ሊያስተናግድ አይችልም። ምክንያቱም ኢትዮጵያ እንደ መንግስት እየተመራች ነው ያለችው ጠንካራ መንግስት በህዝብ ዘንድ ቅቡልነት ቅቡልነት ያለው መንግስት እንዲሁም ደግሞ ህዝቡን በህገ መንግስታዊ መንገድ የሚያስተዳድር መንግስት የሌሎች ሀገራትን ተጽዕኖ፣ የሌሎች ሀገራትን ጣልቃ ገብነት ሊቀበል አይችልም። ታዲያ የኤርትራ መንግስት ባለስልጣናት በዛን ጊዜ በህዋት ዘመን የለመዱትን ጣልቃ ገብነት ነው እንግዲህ አንጸባርቀው ማሳየት የፈለጉት። ይሄ የሁለተኛው አጀንዳ ነው። በነገራችን ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ በኢትዮጵያ ህገ መንግስት ላይ ሀሳብ እንድሰጥ እንዲሁም ደግሞ ህገ መንግስቱን እንድተች የኢትዮጵያው የቀድሞ ጠቅላይ ሚኒስተር መለስ ዜናዊ እድል ሰጥተው ነበር በማለት ጭምር ነው የገለጹት። የኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ ደግሞ ከለውጡ ማግስት ጀምሮ ከመጡ በኋላ ለዘመናት ተኳርፈው የቀሩ ህዝቦችን በሰላም እንዲታረቁ ወንድማማችነታችን ይበልጣል በማለት እርቅ ተፈጽሞ የተለያዩ እንቅስቃሴዎች ተደርጓል። ለረጅም ጊዜ ያልተያዩ ቤተሰቦች ተያይተዋል። የተነፋፈቁ ቤተሰቦች ተገናኝተዋል። ያ ያ በሆነበት ሁኔታ ላይ ኢትዮጵያ በጋራ እንጠቀም፣ በጋራ እንደግ፣ የጋራ እድገት ያስፈልገናል የሚል ጥያቄ ሲቀርብ ደግሞ የኤርትራ መንግስት ባለስልጣናት ከህወሓት ጋር መዝረፍ ለምደዋል፣ ከህወሓት ጋር አገር ማቆርቆዝ ለምደዋል፣ ከህወሓት ጋር አምባገነናዊ ስርዓት ለምደዋል፣ ከህወሓት ጋር ነፃነት የሌለበትን ስርዓት ለምደዋል። አይሆንም አሻፈሬም በማለት ደረጃ ነው እንግዲህ አሁን ላይ ከኢትዮጵያ ጋር ውጥረት ውስጥ ገብተው አሁን ላይ ሀገሪቱን እየመራ ያለው መንግስት ለኤርትራ መንግስት ምቾት የነሳው የሆነባቸው ማለት ነው። ስለዚህ በዛ በህዋት ዘመን ላይ ህገ መንግስት ላይ ጣልቃ ሲገባ የነበረው የኤርትራ መንግስት ባለስልጣናት አሁን ላይ ደግሞ ባለው በሀገሪቱ ፖሊሲ ላይ ሌሎች ሌሎች እንቅስቃሴዎች ላይ ጣልቃ የመግባት ፍላጎታቸው ነው እየጨመረ መጥቶ ከኢትዮጵያ ጋር ከድንበር ከባህር በር ባለፈ ሌሎች ግጭቶች ውስጥ እንዲገቡ ያስገድዳቸው ማለት ነው። ስለዚህ የኤርትራው ማስታወቂያ ሚኒስትር ለኢትዮጵያ የውጭ ጉዳይ ሚኒስትር ደግሞ ምላሽ ሰጥተዋል። የኤርትራዊ የማስታወቂያ ሚኒስትር ለኢትዮጵያ የውጭ ጉዳይ ሚኒስትር ባስተላለፉት መልእክት ላይ በይፋ የጦርነት ማኒፌስቶን እያስተላለፈ ነው ያለው የኢትዮጵያ መንግስት የጦርነት ማኒፌስቶ እያስተላለፈ ነው በሚል ደረጃ ቅድም የኢትዮጵያ የውጭ ጉዳይ ሚኒስትር እንግዲህ እንደገለጡት ከሆነ ዶክተር ጌዲዮን ጢሞቴዎስ የኢሳያስ ዶክትሪን በማለት የኢትዮጵያን የውስጥ ሰላም ማወክ፣ ኢትዮጵያን ማበጣበጥ እና ኢትዮጵያን ሰላሟን አሳጥቶ የኤርትራን ሀገርነት ማስቀጠል በሚል ደረጃ ላስተላለፉት መልእክት አቻና ተመጣጣኝ ያሉት ምላሽ እንደሆነ ነው እኔም የሚገባኝ። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ባስተላለፉት መልእክት ላይ የብልጽግና መንግስት ወይም ደግሞ ኢትዮጵያን እያስተዳደረ ያለው መንግስት የጦርነት ማኒፌስቶን እየነዛ ነው የሚገኘው። በኤርትራ ላይ ጦርነትን እያወጀ ነው የሚገኘው። ለሁለት ዓመታት በኢትዮጵያና በኤርትራ መካከል ያለውን ውጥረት ተከትሎ የኢትዮጵያ መንግስት በኤርትራ ላይ ጦርነት የመክፈት እቅድ ነበረው። ታዲያ የባህር በርና ወደብ ጥያቄ በሚል ሽፋን በኢትዮጵያ እና በኤርትራ መካከል ጦርነትን ለመፍጠር እንቅስቃሴ ማድረጋቸውን ነው የገለጹት። በነገራችን ላይ ለኢትዮጵያ የውጭ ጉዳይ ሚኒስተር የኤርትራው የማስታወቂያ ሚኒስተር ብቻ ሳይሆኑ የተለያዩ ሚዲያዎች አክቲቪስቶችን ምላሽ ሰጥቷል። ከእነዛ መካከልም አስመራን ሪፖርተር እየተባለ እንግዲህ የማህበራዊ ሚዲያ ገጽ ለኢትዮጵያ በሰጠው ምላሽ በይፋ የኢትዮጵያ መንግስት ጦርነት አውጇል። ጦርነት አውጆብናል ነው አሁን እያሉ ያሉት የኤርትራ ባለስልጣናትም የሚዲያ ሰራዊቶችም ኢትዮጵያ ጦርነትን አውጃብናለች። ስለዚህ ያን ጦርነት ለመከላከል ደግሞ ኤርትራ ማጥቃት አለባት። ለማጥቃት የሚያስችለን መሰረታዊ ነገሮች ተነስተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በይፋ ጦርነት እንዲጀመር አውጀዋል ነው ያሉት። አቶ የማነ ገብረ መስቀል በረጅም ሀተታ ነው በኤክስ ገጻቸው ላይ መልእክታቸውን ያስተላለፉት። ባስተላለፉት መልእክት ሙሉ ላይ ግን የገለጹት ኢትዮጵያ አሁንም ቢሆን የጦርነት አዋጅ እያወጀች ነው፣ ወደ ጦርነት የመግባት እቅድ አላት፣ የጦርነት ማኒፌስቶን ነው እያራመደች በሚል ደረጃ ነው ያስቀመጡት። ታዲያ ላይ የኢትዮጵያው የውጭ ጉዳይ ሚኒስቴር ያስተላለፉት መልእክትን ተያይዞ ጋዜጠኞች ጥያቄ አቅርበውላቸው ነበር። የአሰብ ወደብን በተመለከተ በኢትዮጵያና በኤርትራ መካከል ያለው ውጥረት በዲፕሎማሲ የማይፈታ ከሆነ ምን ይደረጋል ተብሎ ለቀረበላቸው ጥያቄ ዶክተር ጌዲዮን ጢሞቴዎስ የመለሱት መልስ ኢትዮጵያ ሁልጊዜም ቀዳሚ ምርጫዋ ሰላምን ታደርጋለች ነው ያሉት። ምንም የጦርነት ቅስቀሳ አልተደረገም። ጦርነት ግቡ አልተባለም። ኤርትራን ልናጠቃኑ አልተባለም። ጦራችን እናስጠግተናል አልተባለም። ነገር ግን የኤርትራ ባለስልጣናትና የሚዲያ ሰራዊቶቻቸው ግን ኮንቴክስቱን ገልብጠው በኤርትራ ላይ ጦርነት ታውጇል፣ ወደ ጦርነት ልንገባ ነው፣ ለጦርነት እየተጋበዝን ነው፣ ኤርትራ ጥቃት መፈጸም ትችላለች። ምክንያቱ ደግሞ ሉዓላዊነቷን፣ የሀገር ክብሯን ማስቀጠል አለባት በሚል ደረጃ ነው ሀሳባቸውን እያስቀመጡ የሚገኙት። የኤርትራዊ የውጭ ጉዳይ ሚኒስቴር ያስተላለፉትን መልእክት ኤክስ ገጻቸው ለሄዳችሁ እንድትመለከቱ ሁላችሁንም እጋብዛችኋለሁ። አንደኛና ሁለተኛ አጀንዳችን ጨርሰናል። ወደ ሶስተኛው አጀንዳችን እንመለ ሶስተኛው አጀንዳችን እንግዲህ የኢትዮጵያ ህዳሴ ግድብ ከተገነባ በኋላ ኢትዮጵያ በአባይ ውሃ ላይ ያላትን የበላይነት የአባይ ውሃ ባለቤት መሆኗን በይፋ አረጋግጣለች። የግብፅ መንግስት ሱዳንን ጭምር በማስተባበር ኢትዮጵያ የአባይ ውሃን በመጠቀም ጎርፍ በሀገራችን እንዲከሰት እያደረገች ነው፣ ፕሮጀክቶቻችንን እያወደመች ነው ያለችው፣ በግብፅና በሱዳን ላይ የበቀል እርምጃ እየወሰደች ነው የሚል ፕሮፓጋንዳ ጭምር የግብጽ ባለስልጣናት በረጅሙ ሲያናፍሱ ቆይተዋል። በሰሞኑን ታዲያ የተለያዩ እንቅስቃሴዎችን እያደረጉ ባሉበት በዚህ ወቅት ላይ የግብፅ መንግስት በአባይ ውሃ ላይ ተስፋ ቆርጧሉ የሚል ጥያቄ ሊያስነሳ የሚችል አንድ ውሳኔ ተላልፏል። ያ ውሳኔ ምንድነው? ናይል ቲቪ ኢንተርናሽናል በማለት የሚታወቀው በግብጽ የሚገኝ የቴሌቪዥን ጣቢያ ስያሜውን ሙሉ ለሙሉ መቀየሩን ይፋ አድርጓል። ይህ የቴሌቪዥን ጣቢያ በነገራችን ላይ በአባይ ውሃ ባለቤትነት ላይ፣ ግብጽ በአባይ ውሃ ላይ ያላትን የበላይነት፣ ግብጽ ከኢትዮጵያ ጋር የገባችበት የአባይ ውሃ ድርድሮችን ግብጽ ልታሸንፍ እንደሚችል ግብጽና የአባይ ውሃን በእጅጉ ያቆራኘ ግብጽ በአባይ ውሃ ላይ የተመሰረተ ህይወት እንዳላት ብቻ ግብጽ የአባይ ውሃ ባለቤት እንደሆነች ጭምር የሚነገር የቴሌቪዥን ተቋም ነው። የቴሌቪዥን ተቋም ታዲያ ናይል ቲቪ ኢንተርናሽናል የሚል ስያሜ ነበረው። አሁን ላይ ግን ህዳሴ ግድቡ ከተገነባ በኋላ ኢትዮጵያ በአባይ ውሃ ላይ ያላትን አቋም በይፋ በማረጋገጥ በግብፅና በኢትዮጵያ መካከል ጣልቃ ሊገቡ የሚፈልጉ ዓለም አቀፍ ተቋማት አያላን ሀገራትን ጭምር ኢትዮጵያ ወጥ የሆነ አቋም በመስጠት ፍትሃዊ ተጠቃሚነትን ለተፋሰሱ ሀገራት በሁለቱም ለታችኛውም ለላይኛውም ተፋሰሱ ሀገራት በማስጠቀም ኢትዮጵያ ግን በአባይ ውሃ ላይ ያላትን የበላይነት የአባይ ውሃ ባለቤት መሆኗን እንዲሁም ደግሞ በአባይ ውሃ ላይ መነሻ ያደረጉ ሜጋ ፕሮጀክቶችን የመገንባት መብቷን እያስከበረች ባለችበት በዚህ ወቅት ላይ የግብፅ መንግስት ባለስልጣናት ተስፋ የቆረጡ የሚመስል ውሳኔ ነው እንግዲህ ናይል ቲቪ ኢንተርናሽናልን ወደ ኢጅፕት ኒውስ ኔትወርክ የሚል ስያሜ የቀየሩት። ከዚሁ ጋር ተያይዞ የግብፅ የፖለቲከኞች፣ የሚዲያ አክቲቪስቶች እንዲሁም ደግሞ የግብፅ ህዝብ በሙሉ ተቃውሟቸውን እያሰሙ ይገኛሉ። ስያሜው ለምን ተቀየረ? ስያሜው ከናይል ጋር የተያያዘ እነሱ ናይል ነው የሚሉት አባይን፣ ከናይል ጋር የተያያዘ ሊሆን ይገባል። ናይል የህይወት መሰረታችን ነው። ናይል የግብፅ መገለጫ ነው፣ በማለት ጭምር ነው ተቃውሟቸውን እያሰሙ የሚገኙት። ነገር ግን የግብፅ ባለስልጣናት ደግሞ የስያሜ ናይል ቲቪ ኢንተርናሽናል የተባለ ስያሜ በተመሳሳይ በኢትዮጵያ አለ፣ ያንን ደግሞ ልዩነት መፍጠር ያስፈልጋል። ስለዚህ ኢጅፕት ኒውስ ኔትወርክ በሚል ቀይረነዋል በማለት ነው እንግዲህ ያንን መረጃ እያሰራጩ የሚገኙት። ያንን ሪፖርት ይዞት የወጣው ሚድል ዌስት የተባለ የሚዲያ ተቋም ነው ያንን ይፋ ያደረገው። ስለዚህ ግብፅ አሁን ላይ በአባይ ውሃ ላይ ያላትን ተስፋ እንግዲህ እየተሟጠጠ ያለቀ መሄዱንም ተከትሎ ነው አሁን ላይ የግብፅ መንግስት ባለስልጣናት ከአባይ ላይ የተነሳ ዓይናቸውንና እንቅስቃሴያቸውን ሙሉ ለሙሉ ደግሞ ወደ ቀይ ባህር በማዞር ኤርትራን እየደገፉ ጭምር የተለያዩ እንቅስቃሴዎችን በማድረግ ኢትዮጵያን ከቀይ ባህር ለማራቅ እየተንቀሳቀሱ ያሉበት ሁኔታም የተፈጠረው። ስለዚህ እንግዲህ ግብፅ ተስፋ እየቆረጠች ነው ያለችው። ኢትዮጵያ ደግሞ በአባይ ውሃ ላይ ያላትን ሀብት በመጠቀም እንደ ህዳሴ ግድብ ያሉ ሌሎች ሜጋ ፕሮጀክቶችን በማልማት ጭምር ህዳሴ ግድቡም ከግድብነት ባለፈም ሌላ ሜጋ ፕሮጀክቶችን በመያዙ ጭምር ለግብጽና ለሱዳንም ተሞክሮ የሚሆነው ባለፉት ጊዜያት ላይ በግብፅና በሱዳን የተከሰተውን የጎርፍ አደጋም ተከትሎ የግብፅ መንግስት በተደጋጋሚ ኢትዮጵያ በአባይ ውሃ በመልቀቋ ምክንያት ነው እንግዲህ የጎርፍ አደጋ ያጋጠመን በማለት ኢትዮጵያ ላይ ዘመቻን ከፍተው ነበር። አሁን ላይ ግን ግብፅ በአባይና በህዳሴ ግድቡ ላይ ተስፋ መቁረጥ የመሰሉ ምልክቶችን እያሳየች ትገኛለች። እንግዲህ የሚደርስትን ዘገባ ሁላችሁም እንድታዩት ጋብዛችኋለሁ። ገብታችሁ አንብቡት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። የዛሬውን በዚሁ ላብቃ። እንግዲህ በቀጣይ ፕሮግራሞችም ሌሎች እውነቶችን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አደርጋችሁ ደግሞ ላይክ እና ሼር በማድረግ ለሌሎች ለወዳጅ ዘመዶቻችሁ መረጃውን ለሚፈልጉሉ እንዲደርስ እንድትጋብዙልኝ እጠይቃችኋለሁ። ፍሬህይወት ዮሐንስ ነኝ። ስለነበረን ቆይታ አመሰግናለሁ።